በቃ ቴክኖሎጂ ሲስፋፋ ማለት ነው ቴክኖሎጂ ሲስፋፋ ልክ በስልክ ያፈቅሩ ያፈቅሩ እና ከዛ ልክ በአካል እንደማያገኙት እርግጠኛ ሲሆኑ እንደነዚህ አይነት ባልቴቶቹ ፎቶ ያቀናብራሉ። እንደዚህ በአካል ያገኙት ይመስል አቅፋው ምናምን ነገር ውሻ ቀፊ ውሻ ቀፉ። ምን አይነት ናቸው እነዚህ? ደግሞ ደግሞ የዚችኛዋ ድርቅና የኔ ብላ የጻፈችዋ ድርቅና ይቺ ባለ ይችኛዋ ማለት ነው እከክ ማለት ነው። ሀይሚ ላይ ነው ደርባ የራሷን ፎቶ ያቀ የድርቅናዋ ብዛት የስግጥናዋ ብዛት ልዕልቷ ላይ ነው ደርባ ፎቶዋን ያደረገችው ሰገጤ። እኔ በጣም ነው የሚገርመኝ እነዚህ እንደነዚህ አይነቶቹ። ሰላም ጤና ይስጥልኝ፣ እንደምቆየችው የኔ ቻናል ተከታታዮች ውዶቼ፣ እነዚህን ባገኛችሁት አጋጣሚ አጥቦ አጥባችሁ አስጧቸው እንድነዚህ አይነቶቹን ማለት ነው። እኔ ምለው ግን እንዴት እንዴት ነው የሚያረጋቸው እነዚህ ደግሞ የዛችኛ ቂጥ ማፈንደድ እኔ እኮ ጨርቅ ምናምን ወታት ፋና ጣሪ ቅርበላይ እንደው አምላክ ወይ ቅርበላይ የዚችኛዋ ድፍረት ደግሞ የኔ ትላለች እንዴት ነው አንቺ የሚሆነው ከየት መጥቶ እንዴት ሆኖ መቼስ በአካል እንደማታገኘው። እንደማታገኙ ስለምታውቂ በእንደዛ አይነት መልኩ አቀናብርሽ። ድፍረቷ ደግሞ ምትረፈንድድ እንዴት እንዴት! እኔ ትታክ መንደርማ እስማም ምስማም የብሩኬ ፎቶ አንዷ ደግሞ አንዷማ ጭራሽ በቅፍ ነው በቅፍ መታቀፍ ነው የምትፈልገው። ውዶች ግን እግሬንና እጄን እያያዛችሁልኝሽ እንዳትረሱ እግሬን እጄን እያያዛችሁ ቪዲዮ ስታዳምጡ ዝም ብላችሁ አታዳምጡ። አታዳምጥ አንዷ መጨረሻ እቅፍ መሆን አምሯት፣ መቼስ ምኞት አይከለከልም። በውሩኬ እቅፍ መሆን አምሯት፣ በእቅፍ ነው ያቀናበረችው። ስዳ ስድ ሁላ የራሳችሁን ሰው ሳይመሽባችሁ ያዙ። ለምን ሰው ላይ ሰው ሰው ሰው ላይ ትንጠለጠላላችሁ እንዴ? ምንድነው እናንተ አላማችሁ? በጣም የምታሳዝኑ ሰዎች አላችሁ፣ ሰው ሰው ላይ የምትንጠለጠሉ የራሳችሁን ሰው መያዝ ያቃታችሁ የሰውን የምትመኙ አላችሁ፣ በጣም የምትገራርሙ ሰዎች ግን። እንደዛ አይነት ለቀቅ ያለ ነገር ሲበዛ ደግሞ ያስጠላል፣ በጣም ያስጠላባችኋል። ምኞት አይከለከልም፣ ተመኙ። ዋናው የሰው ልጅ ማግኘቱ ነው። ሌላው ነገር ደግሞ ብሩኬ የሆነ ነገር ስቶሪ አድርጎ ነበረ። በዛ መሰረት

እሺ ብዙ ነገሮች የተበላሹ፣ ለእግዚአብሔር መናገር ያለብንን ለሰው እየተናገርን ነው። ከምንም አይነት ችግር የማያሻግር አምላክ አለን፣ ነገራሶቹም ለማለት ይመስለኛል እረፍት ያደርጋቸዋል ያደርጋቸዋል። እውነት ነው፣ ይሄ እውነት የሆነ ነገር ነው። አንዳንድ ጊዜ ማለት ብሩክ ያለው ነገር ልክ ነው፣ ግን ያቺ ቁራለው፣ ግን የተረጎመችው በሌላ መንገ በሌላ አንግል ነው በሌላ አንግል ነው የተረጎመችው። ልክ አይደለም፣ ለሱም ሆነ ለሷ። ብሩኬና ሀይሚ አሁን ሚስጥር የሚያወሩ ሰዎች ናቸው አይደለ? ብሩክ ሃይሚን ያውቃታል፣ ሃይሚ ብሩክን ታውቀዋለች፣ አለቀ። ነገር ግን ይሄ እንቁራሪት ያለችው ምንድን ነው? ብሩክን በሲስተም የዋህ ስለሆነ ከጓደኞቹ እንዲርቅ እያደረገች ነው፣ አሁን የሄደችበት ርቀት እያለች ነው። እኔ ትናንትናም ነግሬሻለሁ ሲስ ማለት ነው እውነት የምትናገሪውን ነገር ላይ ተሸወቂ። ለምን ልጅቷን ታውቂያለሽ እያስጠቆርሻት ነው ምናልባት በብሩኬ ልብ ውስጥ የሌለውን በሀይሜ፣ በብሩኬ አልኩኝ፣ በሀይሜ ልብ ውስጥ የሌለውን ነገር አንቺ ልጆች

የሱ ወዳጆች እሷን እንዲጠሏት እያደረግሽ ነው። እሱም ብቻ አይደለም የእሱ ጓደኞች እሱን እንዲጠሏት እያደረግሽ ነው። ይሄ ጥሩ ሀሳብ አስቢ። ያለሁኝ ብሩኬ ከሱ ሃይሚ ከሃይሚ እያደረገች ያለችው በግልጥ አማርኛ ብሩኬ ከጓደኞቹ እንዲርቅ ነው። የዋህነቱ ይጎደዋል ምናምን ነገር እንደዚ በሚቀራረብ ሰዓት ምናምን ነገር በየዋህነቱ ይጠቀሙበታል ነው እያልሻለሹ። እሱ ህፃን ልጅ ነው፣ አያውቅም የሚያደርገውን ነገር። አልገባኝም ሃይሚ በሌላ ኬዝስ ቢሆን የተደበረችው ምን ያክል እርግጠኛ ነሽ? አንቺ ለምን ለማታቂውን ነገር ተቀበጣጥር ያለሽ፣ እዚጋ የሆነ ጥቅስ አንብበሽ፣ እዚጋ ብሩኬ ይሄን ገና ፖስት ስላደረገ አይኖ ብሩኬ ማለት የፈለገው የልባችንን ለሰው ከምንናገር ከምንናገር ለፈጣሪ ተናግረን ፈጣሪ በአንድ ጊዜ ያስተካክልልናል ነው። ይሄ እውነት ነው፣ እውነተኛ ጥቅስ ነው። ግን ከምኑና ከምኑ ጋር ነው የምታያይዙ? አይኖ ብሩኬ የዋህ ነው እናውቃለን። ነገር ግን ረ በፈጣሪ ስም ተይ፣ በናትሽ ማይሆን ነገር አታውሪ። ሲስ የምር ማይሆን ነገር ነው እያወራሻለሽ አሁን፣ እኔ እንደዛይን ነገር ያሳምመኛል። ለምን ብትይ ሀይሚም የዋህ ናት? ሀይሚም ከራሷ በላይ ለሰው የምትኖርነች፣ ለሰው ብዙ ነገር የምታደረግናት። ምንቴ ምናምን ላላችሁት ምንቴን ከነመፈጠሩ እንደገና ደግሞ እሩብ ያክል ማለት ነው ለምንቴ ቦታ አይሰጡትም ሀይሚም ብሩኬም አስረግጬ ሰነግሽ ሀይሚም ብሩኬም ለምንቴ ቦታ አይሰጡትም በጭራሽ ማለት ነው። ከሰው ራሱ አይቆጥሩትም። ምንቴ ማን ነው ይሄ? ከመንገድ አላቅም። ይሄ ምንሆናችሁ እናንተ ይሄ እኔእኔእኔእኔእኔእኔን አለው በላይ ያለ ራሱን ያልተን ከባከበ ሰው ይሄ ህይወቱ በጉራ የተሞላ ሰው እንዴት ነው አሁን ለሱ ቦታ ምናምን ነገር ማን ነው የሚሰጠው? ሲጀመር የማይሆን ነገር ከምናወራ የሚሆንን መፍትሄ ብናወራ ጥሩ ነው። እዛ ጋር ቡታጅራ ሄዱ፣ የሄዱት እኮ ተነጋግረው አስበውበት ምናልባት ለራሳቸው የሚቆዩበት ነገር ሊኖር ይችላል። እንዲ ምን ሆናችሁ ነው? የዛን ያክል ጥላቻ መንዛት ጥሩ አይደለም። ብሩኬ አጠገቡ ያሉትን ጓደኞች ኢትዮብሌ ሰፖርት ቢያደርጋቸው ችግሩ ምንድን ነው? ምንም እኮ አይደለም። ምን ችግር አለው እንዴ? እነሱ ጋር አንድ ሁለት ቀን ዩቲዩብ ላይ ቪዲዮ ሰራ ማለት ብሩኬ ዛን ያክል ህይወቱን ሙሉ ሰጣቸው ማለት አይደለም እንዴ? ተበጣሪ፣ የምናገኘውን መልካም ነገር ለሰዎች መልካም ብናደርግ ጥሩ ነው። እንደዛ አይነት ግን ክፋት አዘል ነገሮችን እንደዚህ ተብሎ ነው ብሎ በመላምት ወሬ ማውራት በተለይ ሀይሚን ማስጠቆር ነው የሚሆነው። ሀይሚ ለእነሱ ለውጥ አትፈልግም ማለት ነው። ሀይሚ ለብሩኬ ጓደኞች ለውጥ አትፈልግም ማለት ነው። ክፉናት ማለት ነው ያስብላል። ገብቶሻል? አሁን እንደዛ አድርገው የሚረዱ ሰዎች አሉ። ሀይሚ ክፉናት ብለው የሚረዱ ሰዎች አሉ። የእሱ ጓደኞች ራሱ ክፉናት እንዲ እሱን ትታችሁት በብሩኬና ሀይሚ እንዲለያዩ አሁን የሚያደርጉ ሰዎች አሉ በቅርብ እዛው አብረዋቸው አሉ። ግን ያ ነገር ደግሞ ብሩኬና ሀይሚ አልበገራቸውም። አብሮ ናቸው እስካሁን ድረስ አይደለም። አሁን ላይ ግን ሀይሚ የሄደችበት ርቀት ብሩኬ አሁን ካለበት ከጓደኞቹ ጋራ አብሮነት ያ ነገር ስላስደሰታት ነው የዋህነቱ እንዳይጎዳ እንዳይጎደው ነው ለብሩኬ ምናምን። እንደዚ አይነት የትንሸዋከ ካሳ ባታንሸዋክኩብን ጥሩ ነው። እኔ ጥሩ አልተሰማኝም ይሄ ነገር ማለት ነው። ልክ ነው ብዬ ራሱ እንትን አልለው። በእርግጥ የዋህ ነው ብሩኬ። ግን ሀይሚ እንደዚ አኩርፋ ከሱ ርቃ ወይንም ጥዬ ሄዳለሁ ምናምን ምናምን ብላ አይደለም ከጓደኞቹ ልትለየው የምትችለው አንቺን መርጭ አለው ወይንም ከአንቺ ጋር ነኝ ብሎ ምናምን ጓደኞቹን ጥሎ እዚ ጋር ሊመጣ የሚችለው በሌላ መንገድ እኮ ቀርባ እኮ ብሩኬን ማናገር ትችላለ፣ ያላስደሰታት ነገር ካለ ማለት ነው። ግን ብሩኬን ጥሎ እስከ መሄድ ደረጃ ደግሞ አያደርስም። ብሩኬ ጓደኞቹን ሰፖርት አደረገ ማለት ለሃይሚ ጥሎ መሄድ ምናምን ነገር አያስደረስም። ሃይሚ እዛን ያክል ምቀኛ ናት እንዴ ያስብላል ይሄ ነገር። አንቺ ሲጀመር ለሀይሚ ቦታ እንደሌለሽ እኮ አቃለው ጠንቅቄ። ዝም ብለሽ ነው እሷን የሚያስጠቁር ወሬ የምታወሪው። ከዛ ደግሞ እንደዛ አንዳንድ ትክክለኛ የሃይሚ ወዳጆች ይገባቸዋል እሷን ለማስጠቆር እንደሆነ እንደዛ የምታወሪው። ትክክለኛ ያልሆኑ ደግሞ እንደዚህ ወሰድ መለሶች አሉ የለ እዝም ልክ እዝም ልክ የሚሉ አሉ የለ እነሱ ደግሞ አው ልክ ነሽ ልክ ነሽ ብለው ሊያሽቃብጡ ይችላሉ። እኔ ግን ልክ አይደልሽም ነው የምልሽ። ምክንያቱም ይሄ እንደዛ አይነት ወሬ ሀይኒ ክፉ ናት ማስባል ነው። ክፉ ሳትሆን ለራሷ ሳትኖር ለሰው ለሰው ስትኖር ስትኖር ስትኖር እንደገና ዛሬ ላይ እሷን ክፉ ናት ማስባል አግባብ አይደለም። እያስተዋልሽ አውሪ። ወይዘሮ ሲስ ተብዬዋ መታወሪውን ነገር አስተውልሽ አውሪ። ዝም ብለሽ እንዳመጣልሽ መተሽ አትጩይብን። እንደ ውሃ ውስጥ እንቁራሪት የምታወሩን ነገር ላይ ተሸወቂ። እሺ ምዳና የሆነች አውሪ እናውቃለን። ብሩኬ የዋህ ነው፣ ግን ደግሞ የሚያደርገውን ነገር ጠንቅቆ ያውቃል። እሺ ብሩኬ ለጓደኞቹ መልካም ነገር አደረገ፣ ምንም አይደለም። በቃ አለቀ። ያድርግላቸው፣ ሰፖርት ያርጋቸው። የቶብ ላይ ምን ችግር አለሁ? ምን ችግር አለሁ? ቻናላቸው ቢንቀሳቀስ ቢሰሩ ቢያገኙ ችግሩ ምንድን ነው? እሱ እሱ ያንን ነገር መልካም ነገር አስቦ አንቺ ደግሞ ሀይሚ እንደዚ እንዲርቅ ፈልጎ ነው። ጊዜ እንዲሰጣት ነው፣ ምናምን ነገር ተንጂ ጊዜ አልሰጣላት አደለ። አቤት፣ ቤት ቤት አዘንቂ ቢያንጓች አሉ። አንቺ ዶማ፣ እነሱ ተለያይተው አያቁም። ስነስርዓት ያየ